ሀቢባ ይሄን ሁሉ ያመጣባት ጣጣ ፍምስናዋ እና እውቅናዋ ነው። ምክንያቱም እውቅናዋ ከአእምሯ በላይ ስለሆነባት ራሷን ከማንም በላይ አርጋ እንዲታስብ አደረጋት። ያኔ ተከብር ውስጥ ገብታለች። በመጀመሪያ ደረጃ አንድ ልጅ ተሰደበ፣ ኦኬ፣ አይለጠፍበትም። ስንት ዋሉ አይደል እንዴ? ላይመለሱ አፈር ውስጥ ያስገቡ ሁለት ሶስት ልጅ ባንዴ፣ ለዛውም ቤተሰባቸውን ባንዴ። እነዛ እንኳን በዚህ ልክ ፈጣሪን አልተደራደሩም ወይም ደግሞ ፈጣሪን አልተፎካከሩም። አንዳንድ ጊዜ ጭንቅላታችንን መቆጣጠር ሳንችልና ያወቅን መስሎን ድድብና ጥግ ውስጥ ስንደርስ የምንናገረው አይደለም ፈጣሪያችንን አይደለም ፈጣሪያችንን እንደ ሙስሊም እንኳን ስናየው ይሄ ነገር በነገራችን ላይ እንደ አጠቃላይ ማንኛውም ሃይማኖት ፈጣሪውን በዚህ ልክ ሲፎካከር አላየንም፣ አልሰማሁምም ባይሆን እንኳን እንደ ሙስሊም ስናስበው ደግሞ አይደለም አላህ ሱብሃነሁ ወተዓላ መዳፈር ቀርቶ በዚህ ልክ ለረሱል ሰለላሁ ዓለይሂ ወሰለም ፊዳከ አቢ ወኡሚ ወነፍሲ ያ ረሱላላህ የምንለው ነፍሳችንንም፣ እናታችንም፣ አባታችንም ይሰዋላችሁ እያለ ነው። ለረሱል ሰለላሁ ዓለይሂ ወሰለም አላህ ለመረጣቸው ላከበራቸው ያማ ፈጣሪ ሲሆን ሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ እና የተከበራችሁ ተመልካቾቼ ሰላም፣ ጤና፣ ፍቅር በያላችሁበት የዓለም ዳርቻ ይድረሳችሁ። ክቡራንና ክቡራት ተመልካቾቼ ዛሬ በጣም አንድ እጅግ አሳፋሪና በጣም ጣም የሚሰቀጥጥ ተግባር ከወደ ቲክቶክ መንደር ትናንትና የተፈጠረ ነገር ነው። በዚሁ ትምህርት ይሆናችኋል ብዬ ላካፍላችሁ የመጣሁት ማለት ነው እሱም ምንድነው ብዙዎቻችን ከቅርብ ጊዜ በኋላ በጣም በሶሻል ሚዲያ በተለይ በቲክቶክ መንደር በጣም ተጽዕኖ ፈጣሪ የሆነችው ሀቢባ ወይም ደግሞ አብዛኛዎቻችሁ ዶክተር ሀቢባ ትለዋታላችሁ ስለ እሷ ጉዳይ ነው ማውራት እንፈልገው እቺ ሴት እንግዲህ ብዙ ጊዜ ስናውቃት አንደኛ የተበደሉትን ማምጥታ ማካሰስ ወይም ደግሞ ሽምግልና ወይም ደግሞ አንዳንድ ጊዜ ደግሞ የሚረዱ በማስረዳት ካሏት ወይም ደግሞ ከምናውቀው ጥሩ ስራዎቿ መካከል ከምናደንቃቸው መካከል እነዚህ ሁለቱ ስራዎቿን እናደንቃለን። ነገር ግን ትናንትና የሰው ልጅ በዚህ ልክ አለው ወይ የሰው ልጅ እንደ ፊራኦን አይነት ሰው ዳግም ይፈጠራል ወይ ብለን የማናስበውን ድርጊት እሷ አድርገዋለች። በመጀመሪያ አንዳንድ ነጥቦችን ከማንሳቴ በፊት ይህንን የእሷን አጭር ሪከርድ ላሰማችሁ አዳም ነው። በአላህ በቃ በቃ ሐቢባ አላህ ዝም ማለት ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሴጣን አምላኪ ነው እና ኢላሂ ራጅዑ ማለት በጣም የተናገረቻቸው ቃላቶች ከበባድ ከመሆኑ የተነሳ ለሰው ልጅ ጆሮ እንኳን ለመስማት የሚሰቀጥሉ እና የሚዘገኑ ናቸው። የሰው ልጅ በመጀመሪያ ደረጃ ልጇ ተሰደበ እንጂ እንደሷ በሷ ቦታ ሁኜ ለመረዳት ስሞክር አሁ ልጇ ህመምተኛ ስለነበር ብዙ ዋጋ ስለከፈለችበት የተለያየ ነገር ከመሆኑም ጋር ልጅም ከመሆኑ ጋር ባሻገር ስስ ብልቷ ሊሆን ይችላል፣ በእርጋታ ሳስበው ማለት ነው። ነገር ግን ይህ ደግሞ ከፈጣሪያችን ጋር ፉክክር እንድንገባ እና ፈጣሪያችንን እስከ ማመናጨቅ ደረጃ የሚያደርሰን ተግባር አይደለም። ስንት እናቶች እና አባቶች አይተናል። በጦርነቱ በህመም በአደጋ በተለያየ በመሳሰሉት ምክንያቶች ልጆቻቸውን አፈር ውስጥ ያስገቡ ሶስቱን ሁለቱን በአንድ ቀን አሊያም በተለያየ ቀን ስንቱ ቀብረዋል። እነዛ እንኳን ፈጣሪያቸውን በዚህ ልክ አልተዳፈሩትም። ይህ ያመጣ ባጣጣ ምን እንደሆነ ታውቃላችሁ? ፍምስና ወይም ይሄ እውቅና የሚባለው ጣጣ ይዞት የመጣው ጣጣ ነው። መዘዙ ከፍተኛ ነው ማለት ነው። ላልተቆጣጠረው ገደቡን ላላወቀ ቤት ብዬ ነው ብጓዝ በየትኛው ብዬ ነው የምዋጣው የሚለውን ላላወቀው አስተውሉ። አንድ ሰው አእምሮው ሁለት ሚሊየን ብር ይዞ ለመስራት አእምሮ ያልደረሰ ሰው ሁለት ሚሊዮኑን ብሰጠው ከአላግባብና አልሆነ ቦታ ይጠቀመዋል። ነገር ግን ጭንቅላቱ የአምሳ ሺህ ብር ስራ ከሆነ አምሳ ሺህ ብር ነበር መሰጠት ያለበት ለዛ፣ ለሰው ይህ ማለት ይህ ማለት በጥቅሉ እና ይህ ፍምስና ወይም እውቅና የሚባለው ነገር የማይጥልብን የማይከትብን ቦታ የለም። ለዚህ ራስን ማወቅ እንደዚሁም ደግሞ አትሊስት አትሊስት ይህንን ነገር እንደ እስልምና ብቻ ሳይሆን ብዙዎች ብዙ የተለያየ ሃይማኖት ተከታዮች እንኳን በዚህ ልክ ማንም በየትኛውም ሃይማኖት ፈጣሪያቸውን ሲዳፈሩ ሲያከብሩ እንጂ ሲዳፈሩ አላየንም ማለት ነው። ስለዚህ ይህ ውንብድና ነው እንደኔ ማለት ነው። ይህ አስተውሎ አለማሰብ ነው። ይህ ስሜት ወለድነት ነው። ይህ እኔ ከማንም በላይ ብሎ ራሱን ማሰብ ነው። ራስን መኮፈስ ራስን ከሁሉም በላይ እንደሆነ አድርጎ ማሰብ ነው። ይህ በጣም ትልቅ ስህተት ነው። ገደል ሊሰደን የሚችል ትልቅ ስህተት ነው። ይሄ ቢኮዝ ፊርአዎን ለምንድን ነው በቁርአን እስከ መወሳት መጥፎ ስራው፣ እንደዚሁም ደግሞ የአላህን ምሕረት እንዳያገኝ ያደርገው ምንድን ነው አና ረብኩም ላዕላ እኔ ፈጣሪያችሁ ነኝ ብሎ ከፈጣሪ ጋር ስለተፎካከረ ነው። አው እሷ እኔ ፈጣሪ ነ ላትል ትችላለ። ግን ይህን ይህን ካላረገ ፈጣሪ የለም ሰይጣን አምላክ ይሆናለሆን። ሲጀመር በመጀመሪያ ደረጃ እኛ የሚገባነውን ሀቁን የፈጣሪን ተወተን አሉ ሰተ ነው። ለእሱ የሚገባውን ነገር አድርገን አሉ። ይሄ ጥያቄና ጥያቄ ውስጥ የሚገባው አንድና አንድ ለእኔም ለአንቺም ለዚያ ሲኛዋም ነው። በመጀመሪያ ደረጃ ራሳችንን መፈተሽ አለብን ብዬ ነው። ማ ያጀማ ይሄ ሚዲያ ላይ ያለው እውቅና ከባድ ነው። ብዙ ፋውል ያስረግጣል፣ ብዙ ነገር ያስተዋል፣ ብዙ ነገር ያደርጋል፣ ብዙ ያሰቃያል። ይህንን ነገር ግን መታገስ ያልቻለ ሰው ወላሂ እውቅናው ዘጠና ዘጠኝ ጊዜ ቢቀርበት የተሻለ ነው። ብዙ ወስዋስ ነገር አለው። ብዙ ማለት ነው ከብዙ ግን እንደዚህ ፈርድ የሆኑ ነገሮችን መታገስ ግዴታ ነው። አሚናት ሙሄ የፋሶ ሚሌ ልጅ የሀይቆች ቃቱ ይው በነገራችን ላይ ማለት ነው የሶስት ሰው ተቀረት ነጻ ስላጣፈች ለዛ ነው ማለት ነው። ያው በርሚልሽ የጓደኛች በርሚል እዚ ጋ ነው ደረሰኝ። ዋናው ደረሰኝ ያለው ከላይ ተለጥፎልሻል። ያቼ ትንሿ ፋርቷል። ይሄ ደግሞ ካርቶኑ ነው። ይሄም ሻንጣና እንደተለመደው፣ ዛሬ ለየት ያለ ማሳያችሁ ይሄ ነው። ይሄኛው አንደኛ ተሰባሪ ነው። ሁለተኛ ደግሞ ከኪሎ በላይ ነው። ከ85 ኪሎ በላይ ነው እና ሁለቱ ካርቶን ባንድ ሁሉ በፓሌት ሆኗል ማለት ነው። በዚህ በፓሌት ሲሆን እዚህ ቃላ ያህል ሲሄድ ወደ ኢትዮጵያ የሚደረግ ነገር አይኖርም ማለት ነው። ያ ማለት ደግሞ እቃው ሴፍቲ ነው። እዚህ ውስጥ ያሉ ተሰባሪ ነገሮች የሚሰበሩ ነገር የለም። ሻንጣን በዚህ መልኩ ነው። ይኸው ይኸው ካርቶንሽ ማለት ነው። አጠቃላይ ካሽ ይመስላል እንደዚህ